ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ለሽበት የሚሆን የፀጉር ቀለም ነው። ከኬሚካል የጸዳ ነው። ቤተሰብ ብናገኘው ግብአት ነው የምናዘጋጀው። በጣም ነው የምትወዱት። ስለዚህ እሱን እንዴት ነው የምናዘጋጀው የሚለው ነገር አብረን ያለን አብራችሁ በቅድሚያ ቀለሙን የምናዘጋጅበትን ግብአትና ያለን ጥቁር አዝሙድ አለኝ እዚህ ጋር አብሽ ቅርንፉድ የተፈጨ ቡናና እርድን ያዘጋጆት መጠኑ ደግሞ እዚህ ጋር እኔ አራት ማንኪያ የሾርባ ማንኪያ በዚህ ማንኪያ ያዘጋጆት እንደምናሳያችሁ እንዴ በዚህ ማንኪያ አራት ማንኪያ ጥቁር አዝሙድ ከዛ ሁለት ማንኪያ አበሽ፣ ሁለት ማንኪያ ቅርንፉድ፣ ሁለት ማንኪያ ቡናና ሁለት ማንኪያ የተፈጨ እርድ ያዘጋጀውት፣ የኔ ጸጉር ትንሽ ስለሆነ ነው። እናንተ ብዙ ማዘጋጀት የምትፈልጉ ከሆነ ሁለት እጅ ጥቁር አዝሙዱን ሌላውን ግባት ደግሞ አንድ እጅ አርጋችሁ አንድ ላይ በማደባለቅ ቆንጆ ለሽበት የሚሆን የቤት ውስጥ የሚዘጋጅ ቀለም ማዘጋጀት ይችላላችሁ። ከዛ ስራችን ስንጀምር እሳታችንን ለኩሰም፣ እንደምናደርገው ሁሉንም ግባት እንቆለዋለን። ማመስ ሳይሆን በደንብ እንቆለዋለን። ለምሳሌ ከአብሹ ብጀምር እንደዚህ ያደረግና አጋም እስከሚመስል ድረስ በደንብ አርጌ እቆለዋለሁ። ከዛ እንደዚህ አጋም መስሎ ሲበስልልን ወስደን ያዘጋጀነው ሳህን ላይ እንደዚህ ዝርዝር እናደርገዋለን። ቃንጌል በተመሳሳይ ሁኔታ ቅሩቡድንም እንቆለዋለን። ቅርፉራችንም እንደዚህ ሲበስል እዚህ ወስደን እሱንም እንዘረዋለን። ጥቁር አዝሙድ እናደርጋለን። ይሄ ጥቁር አዝሙድ በነገራችን ላይ ከኢትዮጵያን የመጣው ሽታው ምንም አይገናኝም እዚህ ካለው ጋር። እዚህም ኦርጋኒክ ብለው ነው የሚሸጡልን ግን የእኛ ሀገሩ ለየት ያለ ነው። ገና ስትከፍቱት ነው የመጣችሁበትን እቃ ሽናቹም ይሸጥም ጥቁር አዝሙድንም እንደዚህ ዝርር አደርገዋለሁ። በቃ ማል ቆላው ቡናውን ብቻ ነው የተቆላ ስለሆነ እርዱንም እንደዚህ እሳቱን በጣም ቀንሰውና ዱቄት ስለሆነ እንዳያርብኝ እቆሎ አለ እሱ ቆሎ አለ ሚባለ ዱቄት ምን ይባላል ቆሎ አለ ይባላል። ዱቄት አምሰዋለሁ ሞቅ ሞቅ ነው አለ አምሰዋለሁ ለማሞቅ ነው የሚሆነው፣ ማመስ ሳይሆን በደምብ በደምብ አድርጌ ከለሮም እስከሚቀየር ድረስ እሳት ላይ አቆየዋለሁ። እሳቱ ግን በደንብ መቀነስ መሻል አለባችሁ። ምክንያቱም ዱቄት ስለሆነ ርር ይልባችኋል። ወዲያው እሳቱን ከቀነሳችሁ ታያቸው ትኩል ነው ይመስልላቸዋል። ይታያቸዋል። አሁን ይበቀዋል፣ ቡኒ ሆኗል። በፊት ከለሩ የነበረው እንደዚህ ይታያቸዋል። እዚህ ጋር እንዳለው ቢጫ ነበረ። አሁን ግን እናቶቻችን አጋም እስከሚመስል እንደሚሉት የቆላሁት ስለዚህ እዚህ ጋር በቃለው። አልገለብጠውም ከማላልሰው ሶፍት ላይ አርጌ እንደዚሁ እንዳለ በረድ ሲል ደባልቀዋለሁ። አሁን ምን እንደምናደርገው ሁሉንም ግብአት እንፈጫለን። ቡናውንም እዚህ ጋር እፈጨዋለሁ። ምክንያቱም በፊት የተፈጨው ትንሽ ሸርከት ያለ ለቡና ለምንጠጣው ስለነበረ፣ አሁን ግን ልክ እንደ እርዱ በደንብ ላም እንዲል አድርጌ እፈጨዋለሁ በተቻለ መጠን። አሁን ይበቀዋል፣ ስለማንተከትከው እንደዚህ በድስት ላይ ወስድ እናገለብጠዋለሁ። አሁን ደግሞ በተራው ጥቁር አዝሙዱም እንደዛው እፈጨዋለሁ ድቅቅ አርጌ። እሱንም ላም እስኪል ድረስ ታያቸኋል። ውስጡ ያለውን ቅባት ማውጥቷል። ጥቁር አዝሙድ በውስጡ ዘይት አለው። ያ ዘይት ደግሞ ፀጉራችን እንዲያብረቀርቅ፣ ሻይን እንዲያረግ በደንብ አድርጎ ይረዳናል። ባለተራ አሁን አብሽና ቅርንፉዱን ጨምረዋለሁ። አብሽና ቅርንፉዳችንም እንዲህ ተፈጨ። እዛ ቅድም አምሰ አምሰን እንዲቀዘቅዝ ያስቀመጥነውን እርድ ዱቄት ግልብጥ እናደርጋለን እዚጋ። ከዛም የሚቀጥለው ስራችን የሚሆነው ውሃን እንጨምርበትና እሳታችንን ለኩሰን እናንተ ከትከዋለን። እሳታችንን ለኩሳለን ታያቸዋል ውፍረቱ በእንደዚህ አይነት ውፍረት እናንተ ከትከዋለን ለአምስት ደቂቃ የሚያክል አሁን አንተ ከትከዋለሁ አምስት ደቂቃ የሚያክል ይታያቸዋል። በእንደዚህ አይነት ይዘት ውፍረቱ ሲሆን እናበቃለን። በቃለን ሲቆይ መንጠቅጠቁ ሲቆይ አብስላለው ይለደልዳል እና እንዳትሰጉ ይቀጥንብናል ብላችሁ አሁን ወደ ዳር እንደዚህ ፈቀቅ አረግና እሳቱን አጥፍቼ እንዲቀዘቅዝ አደርጋለሁ። እንዳስፈላጊነቱ እናንተ የምትፈልጉ ከሆነ ትንሽ በረድ ሲል ፍርድ ውስጥ አስገብታችሁ ቅዝቅዝ እስኪል ጠብቃችሁ በኋላ ላይ ደግሞ ስትቀቡት በደንብ ቅዝቅዝ ያለ ልክ እንደ ቅቤ ራስ የሚያደርግ የፀጉር ቀለም ታገኛላችሁ። እኔ ግን እዚሁ እንዳለ ትንሽ አቀዘቅዘዋለሁ። አሁን ቀዝቅዞልናል። ምን አደርጋለሁ እዚህ ጋር የቺዝ ጨርቅ አለኝ። እናንተ አሮጌ የነጠላም ቅዳጅ ካገኛችሁ በዛ ማድረግ ትችላላችሁ። እንደዚህ እናደርገውና ጨምረ እናጠለዋለን ምክንያቱም ላም ያለው ብቻ ወድታችን እንዲወርድልን ያለ በለዛ ፀጉራችን ላይ ስግስግ ይልና ስንታጠብ ቶሎ ልናስለቀቀው አንችልም። ሁሉንም ሽርኩትንም ሁሉንም ካደረግነው ጭንቅላታችን ላይ እንደዛ እንድናደርግና እንዳይፈስብን እንደዚህ ጫፍና ጫፍን ይዘን ልክ ቺዝ እንደምናጠለው ወይም ሌሎች አንዳንድ ነገሮች እንደምናጠለው ለእሱ አድርገን እንደዚህ በደንብ ስናርግ ተቻ ደንቡ ነው። እንደዚህ ይወርዳል። እንደውም እዚህ ጋ ያለው አስፈልገን ትልቅ ስለሆነ ነው እኔ ቦሌ እያቀረብኩት ታያችዋል ይሄ እንደ ጄሊ ነገር የሚሆነው አብሹ ነው። ይህ እንግዲህ ጸጉራችን ኤላስቲክነት እንዲሆን እንደዚህ የሚሳሳብ ጸጉር እንዲሆን ያደርጋል። በነገራችን ላይ አንቲ ኢንፍላማቶሪና አንቲ ፋንጋል ፕሮፐርቲ በውስጡ ስላለው ፎሮፎሮንም ይከላከላል። እንዲሁም ደግሞ አብሽ ፕሮቲን አለው ናይኮቲኒክ አሲድ አለው እና ለፀጉር እድገትም ትልቅ አስተዋጽኦ ያደርጋል። እንደውም ኢትዮጵያ የሰማሁት ምንድነው ነው ኢትዮጵያ ነው ይሄንን ዘዴ አይቼ መጣሁትና መጣሁት እና እዛ ነው የመጀመሪያ እንደውም ያደረጉልኝ የሰማሁት ምንድነው መሰላችሁ ሽበትም እንዳይወጣ ይከላከላል፣ ዲሌ እንዲሆን ያደርጋል የተባለው ግን እኔ ሳገላብጥ ምንም ሳይንሳዊ መረጃ አላገኘሁም፣ እና ያንን ደግሞ ደፍሮ መናገር ይከብዳል በእውነቱ። ለዛ ሽበትን ይከላከላል ልል አልችልም። እኔ ግን የተረዳሁት ምንድን ነው መሰላቸው እንደ ቀለም ሆኖ ያገለግላል። ይሄ የሰራነው ውህድ ማለት ነው። እንዲሁም ደግሞ ሁሉም ግብአቶች በውስጣቸው የራሳቸው የሆነ ጥቅም ስላላቸው እንደ ማስክም ሆኖ ያገለግላል። ለምሳሌ ጥቁር አዝሙድ በራሱ ዘይት አለው። ያ ደግሞ ፀጉራችን እንዲያብረቀርቅ ይረዳል። ቡና፣ ይሄ ዴድስኪንን የማስወገድ ባህሪ አለው። እሱ ደግሞ በወደ ቆዳችን አየር በደንብ እንዲገባ ያደርጋልና የደም ዝውውርን ያፋጥናል። ደም ዝውውሩ ከተፋጠነ ፀጉር ያድጋል። ሁሉም ነገር ቁርንፉድም እንደዛ ሁሉም ግብአቶች ለፀጉር ጥቅም አላቸው እና ማስክም ከማድረግ አንጻር በጣም ጥሩ ነገር ነው። እንደጋ ደግሞ እንደኔም ኬሚካልን የምትጠየፍ ሰዎች ካላችሁ፣ ይህ እንግዲህ ቆንጆ ዘዴ ነው፣ የጸጉራችሁን ቀለበት ለማስተካከል ወይም ደግሞ ሽበትን ለማስወገድ ለማስወገድ፣ ስላችሁ ቀለሙን ለመቀየር፣ እንደ ተመልሶ እንዳይበቅል ያደርጋል። ያልኳችሁ እንዳይመስላችሁ በደንብ ዝርዝር አርጌ የምነግራቸው እና በተጠቀሙበት በጣም አሪፍ ነው። በተለይ ኬሚካልን ከማስወገድ አንጻር እንደዚህ አይነት መልኩ ብንጠቀም የተሻለ ነው። ምክንያቱም ድሮ ድሮ ባክቴሪያ ነበር የምንፈራው አሁን አሁን በጣም ነው ኬሚካል ሊተፈራ ያለው። በጣም ጉዳቱ ደግሞ እንግዲህ በያላችሁበት ሀገር የምታዩት ነው። በተለይ ኤሮፕ ላይ የኬሚካል ጉዳይ በጣም አሳሳቢ ደረጃ ደርሷል እና እያንዳንዱ የምንጠቀመውን ነገር ከምግብ አንፃር፣ ከምንቀባቸው ክሬሞች አንፃር፣ ከማስክ አንጻር እንደዚህ ደግሞ ከቀለማ ቀለም አንፃር በተለይ ቀለሞች በጣም ወዲያውኑ ፀጉርን በኃይለኛ ፍጥነት ከለሩ እንዲቀይር የማድረግ ፀባይ ስላላቸው ኬሚካል ይዘታቸው ብዙ ነው የሚባለው። ለዛ እንግዲህ በእንደዚህ አትመልኩ ተጠቀሙ። ይሄ እንደዚህ እያደረኩ እንግዲህ በደንብ አድርጌ እንዲወርድ አደረገዋለሁ። እኔ አሁን ምን አደርጋለሁ መሰላችሁ? ብረት ድስቱን አጽድቼ ይዤ እመጥቻለሁ። እንደዚህ ቁጥር አደረገው እና እንደዚህ በደንብ ታይቷል። እንደዚህ አትመልኩ። ከዛ ይሄንን ደዚህ ጨበታ እንደዚህ አድርጌ ወደ ጎን ሳደረገው በራሱ ጊዜ ከታች ያወጣል። ቅድም እንዳጠለለው አይነት ውህድ ከዛ በኋላ ከፈለጋችሁ በእንደዚህ አይነት ሳህን አድርጋችሁ በውሻችሁ መጠቀም ትችላላችሁ። ከፈለጋችሁ ደግሞ እንደ እኔ፣ እኔ ስራዬን በጣም ስለሚያቀልልኝ ይሄን የጠለለውን የተረፈውንም ለማስቀመጥ ስለሚጠቅመኝ ፍርጅ ውስጥ ችግር የለውም አስር ቀን ምናምን ድረስ ቢቀመጥ እኔ እንደ ማስክም ስለምጠቀምበት የግድ ቀለሙ ቀለቀቀ አለቀቀብ እያደለ የምጠቀመው መታጠብ ስፈልግ ከተረፈኝ ይህን አድርጌ ከዛ በኋላ እንትላለሁ እታጠባለሁ። ውድ ካለኝ ማለት ነው። ስለዚህ ፍርድ ውስጥ ሳምንትም አስር ቀንም ድረስ ይቀመጣል ሳይበላሽ። እንደዚህ እናደርግና ከዛ ክድ እናደርገዋለን። ከዛ ምንድው መሰላችሁ የተጠቀምኩት ተጠቀሜ ከበቃኝ በቃኝ። ከተረፈኝ ግን ከጨረስኩት ማለት ነው ጨረስኩት። ካልጨረስኩት ግን ያኛው የሚጠለው አለ። እሱን እዚህ ላይ እንደገና ገልብጬ ፍርድ ውስጥ አስቀምጠዋለሁ። ይኸው እንደምታዩት አሮጌ ልብስ ነው የለበስኩትኝ። እናንተ ከፈለጋችሁ ላስቲክ ነገር ማድረግ ቻላችሁ። ምክንያቱም እጃችሁን ከነካ ልብሳችሁን ከነካ በጣም ነው የሚያበላሽባችሁ። ከዛ ችን ጸጉሬ እንደዚህ እንደዚህ እናደርግና መጀመሪያ እንደዚህ እያደረኩኝ ልክ እንደ ቅባት አዳርሰዋለሁ። ውስጥ ውስጡ እናደርግበታለሁ። ከዛ በኋላ በእጄ አዳርሰዋለሁ። ምንም እንኳን የሚታይሽበት ኖሮኝ ቢፎርና አፍተር ብዬ ባላሳያችሁም ግን ይሄና መዳም ጸጉሬ ታዩት ያላችሁ ምን አይነት ለውጥ እንደሚሰጠው ቆንጆ ክለር ነው የሚሰጠው። ሌሎች ደግሞ የኔ ተመልካቾች በደንብ ሽበት ያላችሁ ተቀብታችሁ ልኩልኝ ፎቶ፣ ደስ ይለኛል። በነገራችን ላይ በአሁኑ ይሄ እኮ ጊዜ ኢትዮጵያ የዚህ ዩቲዩብ ቲክቶክ ምናምን መኖሩ በጣም የጠቀማቸው በጣም ብዙ ነገር ነው ቤት ውስጥ እያደረጉ እራሳቸውን የሚንከባከቡት በእውነት እና በጣም ደስ ይላል። ለአይን ብትሉ ለጸጉር ለቆዳ ለምን ለጥርስ የማያዘጋጁት ነገር የለም። በጸጉር ቤት ደረጃ ሁሉ ይቀባሉ እና በጣም ደስ ይላል። እንደዚህ ማሳጅ ታርጉታላችሁ። ከማሳጅ ከማረግ ማስክ ከማድረግ አንጻር እራሱ በጣም ቆንጆ ነገር ነው። ሁሉንም ግብአት በሌላ አይነት ውህድ ታውቋቸዋላችሁ ብዬ አስባለሁ። ለጸጉር ምን ያህል ጥቅም እንዳላቸው ለምሳሌ የጥቁር አዝሙድ ዘይት ለማይጠቅመው ነገር የለም ከሳል ጀምሮ ለጸጉር ማስክ ለብዙ ነገር ነው የሚጠቅመው፣ አይደለ የቅርንፉድ ዘይትም እንደዛው የተነገረለት ነው። ስለዚህ ምንም በአድ ነገር የጨመርነው ስለሌለ ሰርታችሁ ብትሞክሩት በጣም ቆንጆ ነገር ነው። ሪስክ የምትወስዱት ነገር የለም። እንዲህ በሆነስ ብላችሁ የምትፈሩት ነገር የለም። እኔም ከዛ አንጻር ነው እንጂ እንዲህ ዝም ብዬ ያገኘትን ነገር የተባልኩትን ነገር ሁሉ ጭንቅላቴ ላይ ወይም ደግሞ ለራሴ ዝም ብዬ ምንም ነገር ሳልጠይቅ ሳላነብ ምናምን ማድረግ አይደለውም እና የሁሉንም ጥቅም እያንዳንዱን ጥቅም ገብታችሁ ጉግል ብታረጉ ጥሩ መልስ ታገኛላችሁ። ከዛ እንደዚህ በደንብ ማሳጅ ካደረግ ነው በኋላ ምናረጋለን። ከፈለጋችሁ እናንተ ቅድም ባሳየኋችሁ ብሮች በደንብ አርጋችሁ ሽበት ያለበት ቦታ ማደረስ እኔ ከማስክ አንጻርም ነው የምጠቀመው ብያችኋለሁ እንደዚህ አርገን እፍ እናርገን ለአንድ ለሁለት ለሶስት ሰዓት እናቆየዋለን ምክንያቱም ምንም አይነት ኬሚካል ስለሌለው በቶሎ ከለር የመቀየሩን ነገር አይታይበትም ላይክ እንደ ሌሎቹ ቀለም በ45 ደቂቃ ቶሎ ከለር ቅይር አርግም ሁለት ሰዓት ሶስት ሰዓት ብናቆየው የተሻለ ለውጥ እናገኛል ከተቀባሁት አሁን ሶስት ሰዓት ሆኗል ሶስት ሰዓት ሆነ ያቆየሁትኝ አሁን ደግሞ እታጥበውና ምን አይነት ከለር ይዟል የሚለውን ነገር እናየዋለን ከሁላችሁ ታጥቤ በእንደዚህ አይነት መልኩ ይህንን ይመስላል። ሊቪንግ ኮንዲሽን አድርጌበታለሁ። ወላው ላይ ልብሴን ቀየር የመጣሁኝ ለምን እርጥብጥብ ብዬ ከለሩ እንደ ሲታይ በጣም በአሁን እርጥብ ስለሆነ የሆነ ጥቁር ቻርኮል ምናምን የሚመስል አይነት ነገር ሊመስላችሁ ይችላል። ነገር ግን የሆነ ፀሐይ ላይ ስታዩት በቃ የሆነ በጣም ጥቁር የሆነ ቡኒ ታውቃላችሁ፣ ወደ ጥቁር የሚያደላ ቡኒ፣ በቃ የሆነ ቆንጆ ናቹራል ከለር ያለው ነገር እንደዛ አይነት ነገር የሚሰጠውና የመጨረሻ በጣም ነው የሚያምረው። እኔ በጣም ነው የወደድኩት። በጣም እንዲጠቆር ደግሞ ከፈለጋችሁ እርዱን በጣም አርጋችሁ እስከሚያር ድረስ ምንድን ባለው በደንብ ከለሩ ጥቁር እስከሚሆን ድረስ ሳት ላይ ማቆየት አለባችሁ። ከዛ በኋላ እንግዲህ በጣም የጠቆረ ደግሞ ከዚህ የጠቆረ ማለት ነው ከለር ታገኛላችሁ። ትልቁን ቀለም የሚሰጠው እርዱ ነው። ጥቁር አዝሙዱ እንዳለ ሆኖ ሌሎች ግዋቶች እንዳለ ሆኖ ማለት ነው። ስለዚህ በእንደዚህ አይነት መልኩ አጥቁራችሁ እርዱን ጥቁር የሆነ ማግኘት ይችላላችሁ። እኔ ግን ይህንን ከለር በጣም ነው የሚወደው በቃ የሆነ ወዝ ያለው ጥቁር ቡኒ በቃ የሆነ ሰው በተፈጥሮ ፀጉሩ የሆነ ጥቁር ነገር ሲመስል ታውቃላችሁ። በጣም ይሄ አርቴፊሻል ቻርኮል የማይመስለው ነገር እንደሱ አይነት ቀለር ስለሆነ በጣም ነው የወደድኩትኝ። ከምንም በላይ ደግሞ ከኬሚካል ነፃ መሆኑ 100 ፐርሰንት ተመራጭ እድል ያደርገዋል። እንግዲህ ለዛሬ የነበረኝ ቪዲዮ ይህን ይመስል ነበረ። በሌላ በቆንጆ ቪዲዮ ደግሞ ደግመን እስከምንገናኝ አዲስ ሆናቸው ቻና ቻና ሰብስክራይብ ያደርጋችሁ የቻናሌ ቤተሰብ ሆኖ የሰራቶን ደግሞ ከወደዳችሁ በላይ ፍቅራችሁን ገለጹ ከሚቀጥለው ቪዲዮ ሰላም ሁሉኝ። ባይ ባይ